ገደለችው። አባባ ከዚህ ዓለም በሞት ተሰናበቱ። አስደንጋጭ ነገር። ቲና ሕይወቴን ሁሉ እያመሰቃቀለው ያለው አባባ ነው። አባባ ከሞተ በኋላ ሁሉም ነገር እኔ እንደምፈልገውና በሁሉም የተስተካከለ ሕይወት ስለሚኖረኝ አባባ የግድ መሞት አለበት ብላ ፈረደችበት። ያሳዝናል፣ ያስደነግጣል፣ ልብ ይሰብራል። ካሌብ አባዬ የት ነው አባዬ? እናቴ ከሞተች በኋላ አንድ ቀንም አምሽቶ አያውቅም ነበረ። እናም በእኔ የተነሳ ነው እያመሸ ያለው እባክሽ ልቀቂልኝ፣ እባክሽ ቤቱን ለቀሽ ውጭ እያለ ትንያን ቢለምናትም ቢለምናትም በፍጹም ከዚህ ቤት ንቅንቅ አልልም። ትሰማኛለ? ባለፈው የእኔ ፍቅር፣ የኔ ውድያል አብረሀኝ ገላዬን ከወሰድኩ በኋላ ለምን ብዬ ነው የሚሄደው? ከፈለክም የፈለከውን ነገር አድርግ ብላ ቤት ውስጥ ግግም ብላ ቀጠለችበት። ዳኒ ዳኒ ቆይ፣ አባንባ ግን የእውነት ቲና ናት እንደዚያ ያስደረገችው ማለት ነው? ይቺ ምን አይነት አረመኔና ጨካኝ ናት? እውነትም ያን ጊዜ ትሁትና ካሊብ እንዲሁም አባባ ነግረዊ ነበር ይች ልጅ የማትረባ አረመኔ ጨካኝ እንደሆነች። ነገር ግን እኔ በፍጹም እነሱን ላምናቸው ፍቃደኛ አልነበርኩም። እናም ፍቃደኛ የሆንኩት ሀብትና ንብረት ላይ ገንዘብ ፍለጋ ላይ ነበር። ለካስ የሰው ልጅ ሕይወትም ይቀድማል። አባዬ አሁን የት ባገኘሁ። የእውነት ቲና ይህን ሰሞን ለካ በሯን እየዘገች ትራሷን ሰው እያስመስላ እያስተኛ የሄደችው ለካ ለክፋትና ለጭካኔ ነበር ማለት ነው። ቆይ ምን አይነት ተአምር ነው ይሄ? ቆይ ምን አይነት አረመኔነት ነው ጭካኔነት ነው? እያለ ዳኒ ብቻውን ስላባባ ማንባቱን ቀጠለ። ትሁት ትሁት የዚህ ሁሉ ዋናው ዋናው አንቺና እንዲሁም ደግሞ ያዳ ያ ዳኒ ተብዬው ነው። እመኑኝ እናንተን እኔ በህይወት እያለሁ አባባን ከደረሰበት ካለበት እስካላመጣችሁ ድረስ እኔ እናንተን እፋርዳችኋለሁ፣ ብላ ትሁት ግግም አለች። ቲና እኔ የማውቀው ነገር የለኝም። ሀብታም ሰው ብዙ ጥላት አለው። ስለዚህ ምናልባት አባባንም ከጥላቶቹ አንዱ ደፍተውት ይሆናል። የሰው ሌላ ገንዘብ ሲል ምንም ያደርጋል፣ ብላ ያለምንም ፍራቻ ያለምንም ነገር ፊት ለፊት ተጋፈጠቻቸው። ከዛም እውነትም አንችማ! ሰው አይደለሽም፣ እርኩስ ነሽ እንጂ። እንዴት እንደዚህ አይነት ነገር ትናገሪያለሽ? ብሎ ካሌብ ሲለዋን አነቃት። ማንቁርቷን ባንጠለጠላት ላይ እባክህ ተረጋጋ፣ አሁን ጊዜው አይደለም፣ አባዬን መፈለግ አለብን ብላ አለች ትሁት። አባባ ግን እውነትም ተወግዷል፣ ወደዛኛው ዓለም ወደማይቀረው አፈር ደሜ ግጠዋል። ኤደን ኤድን በፍጹም ስልክ ማንሳቷን ትታለች። እናም ለዳኒ ቴክስት አስቀመጠችለት። ከዚህ በኋላ ስላሳለፍናቸው ምርጥ ነገሮች በሙሉ አመሰግናለሁ። ከዚህ በኋላ ግን የራሴን አዲስ ህይወት መመስረት ስላለብኝ ከአንተ ጋር ምንም አይነት ነገር መ እንዲኖረኝም ማድረግም አልፈልግም። አንተም የምትፈልገውን ህይወት መርጠህ ገንዘብን ብለህ ሂደህ የራሴን ህይወት መርጠሃል። እኔም ደግሞ ከዚህ በኋላ የራሴን ህይወት ማስተካከል አለብኝ ብላ አለችው። እጅጉን ልቡ ተሰበረ ዳኒ ማልቀስ እንዲሁም ማንባት ሆነ። ካሌብ አይዞ ዳኒ፣ በእርግጥ ብዙ ነገር እንደበደርካት እንዳሰቃየሃ ታውቃለሁ። ግን ኤደን የራሱን ህይወት እመራለሁ ብላ ልቀቀኝ ካለችህ እመናት ልቀቃት። ምክንያቱም አንዳንዴ የምንወዳቸውን ሰዎች እንዲደሰቱ ብንተዋቸው የተሻለ ነው ብዬ አስባለሁኝ ብሎ አለው። ለምክርህ አመሰግናለሁ። ግን የእውነት ካንተ ጋር ካልሆነ ምንም ችግር የለውም ብሎ አለው። ቆይኔስ ብይዛት ምን ነው የማስከፋት ይመስልሃል እንዴ? ምን አስበህ ነው ካሊም? የእውነት የማፈቅራትንና የሚወዳትን ሴት አምጥታ ህዝብ ቤት ባንድን ምንኖር ይመስልሃል እንዴ? ቆይ ቆይ ቆይ፣ ግን ይሄ ቤት የኔ ነው ያለህ ማን ነው? ይሄ ቤት እኮ ያባየ ነው። ስለዚህ እናንተ ብትወጡልን ብንገላገል ደስ ይለኛል ብሎ ሲለው አባአባ እስካላላይን ድረስ በፍጹም አልወጣም። አባየም አሁን ይሙት ይኑር እኛ የታውቀንና ነው እዝህ ስላባይ የምንከራከረው፣ ብሏለው። አይ አባባ በእርግጠኝነት ጠንካራና ብል ሰውዬ ነው ምንም አይሆንም፣ ግን እኛ ላደረግነው ነገር በሙሉ ዋጋችንን እያገኘን ነው መሰል፣ ብሏለው። ምን ነው ያደረጋችሁት ተንኮል ነገር አለ እንዴ ዳኒ? እስኪ ንገረኝ፣ ብሎ ሲለው ካሌብ ኧረ በፍጹም ካሌብ የማይሆን ነገር አታውራ፣ ብሎ ተቆጥቶበት ሄደ። በውስጡ ሀይ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 ሞት ድራማ እንደቀጠለ ይገኛል። ካሌብ እንግዲህ ቲና ነቅ እንደዛ እንቆ ከደፋት በኋላ አልጋው ላይ ትሁት ትሁት እያለ መጠራቱን ጀመረ። ከዛ ወይ ካሌብ፣ ምን ተፈጠረ ብላ ስትለው ገደልኳት፣ ነፍሰ ገዳይ ሆንኩኝ፣ ነፍሰ ገዳይ ሆንኩ እያለ በተደጋጋሚ ያወራ። ምን ሁነህ ነው? እስኪ ቆይለያት ብላ ስትል እስትንፋሷ አለ እስትንፋሷ ኳለ፣ ምንም አልሆነችም እና ሆስፒታል ዘናት እንሄድ ብለው ወደ ሆስፒታል አሳፍሰዋት ይዘዋት ሄዱ። ዶክተሮቹ ትንሽ ራሷን ነው እንጂ ምንም አልሆነችም ብለው ቤት ከመለሷት በኋላ አልጋው ላይ ቁጭ ብላ ካሊብን አንዴ ይሄን አድርግ፣ ትሁትን አንዴ ይሄን አድርግ እያለች ሞልቀቀቅ ቃለችባቸው። ካሊብ እባክሽ ልለምንሽ፣ ውጭልኝ። ምንድን ነው የምትፈልጊው? አብሬሽ አደርግ ገንዘቡንም ሰጠሁሽ። ቆይ የኔ ፍቅር፣ የኔ ውድ ምን እያልክ ነው? እኔ አንቺ ፍቅር አይደለሁም፣ እባክሽ እዛው ፍቅርሽን ፈልጊ። እንደዚህ ያስረሳችሁ ግን ያቺ ልጅ ናት አይደል? አዎ። ኤደን ውይ ተይኝ እስኪ፣ መዓዛዋና ኮ ፍቅሯ እጅጉን ይለያል። እኔ ያልገባኝ ነገር አንድ ነገር ነው። ምን ነው ምን እንዲገባሽ ፈልገሽ ነው እስኪ ንገሪኝ? ማለት ይሄ እንዴት እኔን ረሳኸኝ ብዬ ነዋ። እሷ ኮ መልከ መልካም ፀባየ ሰናይ በቃ ሴት ነች። ታዲያ አንቺ? ገንዘብ እና ገንዘብ። በዛ ላይ ደግሞ እኔ እኮ ለኤደን ሁሉንም ነገር ነግሬያታለሁ። ማለት ተደባብቄ አይደለም የገባሁት። ምን ማለት ነው? ያው እንግዲህ ባሏ ላይ መቅጠብኛለች እናም ለዛ ነው የሚፈታት ብዬ ነገርኳት። ኤደን ደግሞ ተስማማች። ምክንያቱም እኔን ተወደኛለች ብሎ አላት። ቆይ ምን ማለት ፈልገህ ነው አለች እና፣ አይ ምንም ወዲህ ነው ብሎ አላት። ቆይ ይሄ ካሊብ ግን እኔ የማላቀውን ነገር አውቋል እንዴ ማለት እንዴት ብሎ ነው ስለ መማገጥ የሚያወራው? ወይ ጉድ እያለች ብቻዋን ማሰብ ጀመረች። ነፍሰ ገዳዩ ነፍሰ ገዳዩና ዱባው። እሺ እና እንዴት ነህ ብላ ስትለው ደህና ነኝ። ምንድን ነው? እስኪ ንገሪኝ። ምን አይነት ስራ ነው የምሰራልሽ? ብሎ ሲላት አባትና ልጅ ነው። መጀመሪያ ግን ለጊዜው እንዲሞት የምፈልገው አባት እየሆነው ምን

በኢቲኤም ነው ነው በካሽ ነው የምፈልገው። አንድ ብለሽ አንድ ሁለት ብለሽ ቀጥረሽ። እንደዛ ከሆነ አሁን ገንዘብ አልያዝኩም በሌላ ቀን ብላ አለችው። እሽ ብሎ ተስማማ። እናም ተቀጣሪው ሄደ። ቲና ቤት መጣችና አልጋው ላይ በተሰቃቀለችበት ሰዓት አባባ መጣና እባክሽ እንዴት ነሽ ልጅ ብሎ ሲላት፣ ደህና ነኝ አንተ ደህና ነህ? አዎ ደህና ነኝ። ቆይ እኔ የምልሽ ከዚህ ቤት የምትወጪው መቼ ነው? ግን ቆይ እኔ ምን አደረኩኝ አባዬ? አሁን ለታ ማሬ ፍቅሬ ካለኝ በኋላ አሁን ሁለተኛ ውጭ ትሉኛ አላችሁ እንዴ? እኔ ምን አገባኝ ስለ አንቺ፣ ማሬ ውዴ፣ ፍቅሬ እኔ ምን አገባኝ። እኔ አንድና አንድ የምፈልገው ነገር ከቤቴ እንድትሩቁልኝና እንደትወጡልኝ ብቻ ነው። ይሄ ግን የካሊብስ ቤት አይደል? አያይ፣ ይሄ የኔ ቤትና የኔ ቤት ብቻ ነው። የኔና የምስቴ ቤት ነው። የካሊብ ቤት ሌላ ነው። ካሊብ ከፈለገ አከራይቶ ወይም ገዝቶ ሊያኖርሽ ይችላል። እኔ ግን በፍጹም አቅሙም የለኝም ብሎ አላል ግን እኮ ልጅህ ሊገለኝ ነበረ፣ ዛሬ ልጄን እኮ ነፍሰ ገዳይ ልታደርጊው ነው ቲና። ኧረ እባክሽ እየለመንኩሽ ነው። የምትፈልጊውን ነገር አገኘሽ አይደል እንዴ? ገንዘቡንም ሆነ አብረሽ ማደሩንም አያባዬ፣ በፍጹም ከሱ የምፈልገውን ነገር አላገኘሁም። እና ታዲያ ከዚህ በላይ ምን እየፈለግሽ ነው? ምንስ እየጠበቅሽ ነው? ነገር እኮ አሁን ልትወጣልኝ ትችላለህ አለችው። ጭራሽ በገዛ ቤቴም እንደዚህ ልትወጣልኝ ትችላለህ ማለትን ጀመርሽ? እሺ እኔም ማወጣለሁ ብሎ አባባ አንገቱን ደፍቶ ወጣና መጽሐፍ ማንበቡን ቀጠለበት። ዳኔ መጣና እንዴ ምን ልሰራ መጣህንተ ደግሞ ብሎ ሲለው ምን ማለት ነው አባዬ? መምጣት የለብኝም ነበር እንዴ? ማለቴ እዚህ የማውቀው ካሌብ ብቻ እንደሚመጣ ነበር። ታዲያን የመጣሁኝ አባዬ እኔ እኮ እውነት ለመናገር እንደውም ድሮ እንደውም ድሮ በፊት እኮ የተፈጠረውን ነገር ብታስታውስ ጥሩ ነበር ምን አይነት ጥሩ ነገር ነው የማስታውሰው በፊት ላይ ታመህ እንደነበረ ያን ጊዜ የእውነቴን ነው ምልህ ብታስታውስ እጅጉን ደስ ይላይ ነበር በጣም ብዙ መልካም ነገሮች አድርጌልህ ነበር ብሎ አለው ጥሩ ነዋ መልካም ነገር አድርገህልኝ ከሆነ የእውነቴን ነው ምልህ እድሜ ልኬን አመሰግንሃለሁ ግን ያለፈን ነገር ማስታወስ አልፈልግም፣ መጥፎ ነገር ሊሆን ስለሚችል። አይ ቆይ ታስታውሳለህ እንዴ መጥፎ የምትለው እና ምን ልበል ታዲያ? እንግዲህ መጥፎ የሚሆን ጥሩ። እኔ በአሁኑ ሰዓት መጽሐፍ ማንበብ ብቻ ነው የምፈልገው፣ እና መጽሐፍ ማንበብ የምትወድ ከሆነ ገዝተህ አንብብ፣ ካልሆነ ግን ልጅ ዳኒ ትተኸኝ ብትሄድ ደስ ይለኛል ብሎ አለው። ትሁቴ ምግብ እያዘጋጀች መጣና፣ ዳኔ ምን ሆነህ ነው ደግሞ ዛሬ በጣም ተቆጥተሃል? አባዬ ነው አባዬ ምን ዝም ብሎ ተናገር ተናገር ይለዋል። ኤውልግ ተረጋጋ፣ ምክንያቱም አባዬ በጣም ብዙ ነገሮችን አሳልፏል። አንተና እሷ እንኳ እህትና ወንድም እንዳልሆናችሁ እያወቀ አርፎ ዝም ያለው በጣም መልካም ሰው ስለሆነ ነው። አንቺ ግን ምግቡን የምታዘጋጁ ለማን ነው ትሁት ለቲና ነዋ። ወይ ጉድ፣ ይህን ያህል ተወጃታለሽ ማለት ነው? ይኸውልህ ስለመወዳት ወይም ስለማከብራት አይደለም። እናስ ሙታ ደግሞ ከዚህ ቤት በኋላ የሆነ ነገር እንዳይፈጠር ነው። ዝሮ ዝሮ ሂዶ ሂዶ ካሊብ ላይና አባዬ ላይ ነው። እኔ ደግሞ እንደዚህ እንድሆን አልፈልግም። ለማንኛውም ጥሩ አሳቢ ነሽ። ይዘህላት ሂድና ስጣት። ቲና ተራርባ ፍራሹን ትራሱን ስወጣ ዳኒ እጅጉን እንደነገጠ ቆይ ይቺ ልጅ ምን እየቀመረች ነው ብሎ ትሁት የሳታየው ቀስ ብሎ ወጣና፣ ምን ገራይ ተገናኙ። ቆይ ቴና ምን እያደረግሽ ነው? ምንስ እያደረግሽ ነው? ግራ ገባኝ እኮ። ምንም ነገር አላደረግኩም። አይደል እንደምልህ እና፣ ምንም ነገር አላደረግሽ። የምመፍራት ነው የምመርበትበት ነው። እንግዲህ እሱን ቀስ ብዬ ነግረሃለሁኝ። ካልሆነ ግን እባክህ እንድትረብሸኝ አልፈልግል እንዲትረብሸኝ በፍጹም አልፈልግም። ስለዚህ እባክህን ተወኝ። እኔ እኮ እተውሻለሁ፣ ግን መጥፎ ነገር ስታደርጊ በፍጹም ይሄንን ነገር መቋቋም አልችልም። ቲና አንቺና እኔ ተመካክረን ነው መሆን ያለበት ነገርኩ። ምንም ይሁን ምን ከዚህ በኋላ ለአንተ ልነግርህ አልችልም፣ ምክንያቱም አንተ ነገሮችን ማበላሸት እንጂ ነገሮችን አስተካክለህልኝ አታውቅም ዳኒ። ስለዚህ ሁሉንም ነገር አደርግልሃለሁ አልኩ አይደል ቆየ እውነት ጠልተሽኝና ሌላ ሰው እየተጀናጀንሽ ነው እንዴ መቀናቱ ነው እረ ዳኒ እኔ ካንተ ውጪ ማንም ጋር ሂጅ አላውቅም ደግሞም እነግርሃለሁ አልኩ አይደል እንዴ ትሁት እና ዳኒ እኔ እምልሽ ይች ልጅ ግን የሆነ ያሰበችው ነገር አለ ብትጠነቀቂ ይሻልሻል ብሎ አላት ከዚህ በኋላ እኔን ምንም ልታደርገኝ አትችልም ይልቁንስ አንተ ብትጠነቀቂ ይሻልሃል እሺ ብላለችው እሺ እንደዛ ካልሽ ግን እኔ ወይ አባባን ወይም ካሌብን አንቺን እፈራለሁ እና እንግዲህ አንተንም ቢሆን አሁን ላይ ጠልታሃለች። ምን እንደምታደርግ አይታወቅም። ውድህ እያቤት ቤተሰቦች፣ የዛሬው ይህን ይመስል ነበር። በቀጣይ እስከምንገናኝ ቸር ቆዩልን።